ሰላሙ አለይኩም ወራህመቱላ ወበረካቱ። እስቲ በድ በል ናፍቃችሁኛል። ተለመዷን ወዲህ ተገና የተናናቅምና ነው አደለም እ አልሐምዱሊላ አላህ ዲህና አገናኘን። ብዙ ሰዓት ዘነበ፣ ብዙ ነፋስ ነፈሰ። አንዳይ ሳንሆን አልሐምዱሊላ ዲህና አገናኘን። ይሄ የአላ ፈጥል ነው በገንዘብም በመሳሪያም አይደለም፣ በዱዓ ነው እዚህ የደረሰ ነው። ሌላ ቀርቶ ከንቲባችን ይሄን ያምናል። ዱዓ አርጉ ዱዓው ነው ዋናው ተመሳሪያው ይለኛል። አሁንም አልሐምዱሊላህ ስለ እስልምናችን ስለ ሃይማኖታችን ኢትዮጵያ ላይ እንዴት እንዲያለፈ ሁላችሁም ቤት ተማራችሁ ናቸው፣ ታሪኩን ታነባላችሁ። ዛሬ አሁን ይሄ ምክር ቤት የእነሱ ስብሰባ አለ። የእነሱን ስብሰባ። እጓዴ አድርገው ነው ለእኛ ፈዲው ቦታ ሰጥተው ይሄን ሊያደረጉት፣ አላህ ሂዲያ ይስጣቸው እየሉ አደርጋለሁ። ገብቷችኋል። አሁን የእነሱ ስብሰባ ተዞን መቶ ተሰብስቦ ነው እንዴት ታደርገዋለህ ስል የእኛ እዛ ይሆናል። የእናንተ የዚህን የሰፊ ህዝብና የሙስሊም በሰፊው እንዲተወያዩ ብሎ ስብሰባውንም ትቶ ነው እዚህ መካከል መቶ ቁጭ አለው ማለት ነው። ብዙ ነገሮች እያገዘን ነው፣ የሃይማኖት ተቋሞች እኳስ ሜዲያው ለራሱ ሂዶ እንዴት ያለ የፈጣሪ ቃል በፈጣሪ መሬት እጦሃራ ላይ ለምን አይነበብም ብሎ ሂዶ ቸክ አድርጎ ነው ኮሚቴው ተነስቶ ብቻ ሳይሆን ለራሱ ቸክ አድርጎ ነው። እንዲህ ሕገ መንግስቱ ተዝ ተጎማጣ ወዲ አንጅ ዝግድም እንደማይሰጠን ይታወቃል። እንዲያውም ተዛ ውስጥ ተሙስሊሞቹ እኩሉ እድር አይሰግዱም እንዴ እኩሉ ትልቁ መስጊድ አይመጡም እንዴ የሚል ነበረ ለምን አምስት ወታ ደ ደግሞ የሚመላለሱት በጨለማ በዝናብ መሄድ ያለባቸው ብሎ ነው እዚህ ምታች እድንትና ሪፖርቱ ሜዲያ ላይ የምታውን መስጊድ ብዙ ሰው እንዴ እዚህ ቢላል ቁጥር ሁለት እዚህ ከረም መስጊድ ያለ፣ እንዴት እዙ መካከል ይሄ ለሚሰጣል ብሎ የሚጮህ ሙስሊም በርካታል። ሰፊ እንኳ ቢታጠር እኔ በጉልበት ይሄ ይሄ ሙስሊም ቀምቼ አላጥርም። የሃይማኖት አባቶችና የአገር ሽማግሌዎች በአንድ ሆናችሁ የሚያስጠላውን ያስጠላል ብላችሁ እናንተ በሰራችሁ በተስማማ ለሆነ ያ ይሄ ቁርአን እኮ ሰው ልጅ ላይ ሆኖ ነ በጎራ ላይ ቢወርድ እኮ አመድ ያደረገው ነበር፣ ይሰነጣጥቀው ነበር ነው ያሉ። ይሄ ቁርአን ዝናብ ሽፋኡን ወራህመቱን ወራህመቱ ልልሙእሚኒን እኮ ብሎ የጠራው እሱን ነው። ሌላው ቲብቲቦ እኮ ነው የምናወራው። ምን ሰማሁላ አላህ እኮ ነው ቁርአንም መድኃኒት ያደረገው። ይህ መድኃኒት ውስጣችን እየፈለቀ እየዘነበ በዝ በዝናብም አንጠቀመው ለምንድን ነው ምንድን ነው ችግሩ? እንደገና የሚያወራ ሦስት አራት እንቅፋት የሆነ ሰው ሲገኝ መቶ ሰው ወደ እኛ ተግባር መሬት ላይ ያለውን የማንከተለው በተፈጥሮ ነው። ሷሃቦቹም ውስጥ አለ ታቢዎቹም ውስጥ አለ ብዙ እንቅፋት ይፈጠራል። አንዳንዱ ሰው በመጥላት፣ አንዳንዱ ደግሞ የተፈጥሮ ብርሹነት ራሱን ከልጆ ከብሏል። ነብዩ እንዴ ፎል የተዘቀዘቀ ሰው አለ ብለዋል። ፎል የተዘቀዘቀ አይጠልቅ አይቆጥር ባዶ ነው አይደለም ሲያነሱት ብቻ ቦጭ ብሎ ዝም ነው የሚለው እንደዛ ያለ እንደሚፈጥር ነብዩ አስቀምጠዋል። ይህ ቁርአን እኛ አሁን ይህም በላ ያዘልን የምንለው ለየት ብሰሙት እዛ እንዲህ ድብ ነው የሚጮው አሁን የውስታ ሰይድ ተዛተም ቆይ ምርቃን ጀምሮ እስታሁን ሁን ማሐከራቸው ያድራል። አሁን ቀን ስምንት ሰዓት ያስተኛዋቸዋል ለሊ ስምንት ሰዓት ይቀሰቀሳሉ። እኛ ልጆቻችን እዛ አድርገን እኛ ዝም ብሎ እነሱ ይሄን ይታገላሉ። ይሄን የሚያደረግ ሰው እንዴት ይርበዋል? እንዴት ያለ ቁርአን እየተቀራ እንዴት እንሸገራለን? መላይካ ከቦ ተዝህስተ ሰማይ ክፍት ነው። ቁርአን የሚቀራበትን አካባቢ ልጆቹ የሚቀራውን ከቦ በክንፍና በክንፋቸው ተከቦ እስከ ሰማይና ድረስ ሰማዩ ያላ ደጃፍ ተከፍቶ እዛ ድረስ ይህ መካከል ክፍት ነው ያዝና፣ መውረጃ ማለት ነው አልቁርአን ጦረፉ ቢይድ ኢላህ ወጦረፉ ላኺር ቢይድ ኩም ብለው አለ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጫፉ አላህ ገመዱ እጁ አያላህ እጅ ላይ ነው አንዱ እጅኛ ላይ ነው ይሄንን ያላህ ጋር የሚያገናኝን መስመር ሸሷሊህ በዛ ሰሞን ዝናብ መጣ ዝናብ መጣ ተብሎ ሲሉ ይሄው አለ አልহামዱሊላህ እንዴ እንዲያለው ሁኔታ የሰው ልጅ እየሰራ እየሆነ እንዲያለው ሁኔታ እኔ እኮ ዝናባይ ዘንብ ለላይፍ ዘንባል ብዬ ነበር ጃመናው ሰው ነው አያስተኝም አያሰኝም አሁን እኛ ውስጥ ያለው ጉጅ አሁን እኛ ውስጥ እንደው ቀብር ምሄድ እንመስላለን። እቀብርም እኛ አስተናጋጅ ምን እንቀጣ ምን እናስር ምን ፈታ ነው ምን መስለው ምን ሰራው ስራ ሌላ ጠያቂ አለብና እንመስል እኔም ቢጠላ ሰውየው ይሄ ነገር የሚሰራው ምንድን ነው? አሁን ብደግፍ ማንን ነው የምደግፈው? ማንን ነው የምጠቅመው? እንዴት አንልም ይህ ያላህ ቁርአን ውስጣችን እንዴት እንዴት አሁን እየተሰራ ያለው ነገር አሁን አታሁትም አሁን እነዚህ ልጆች በዚህ ግንባታ ነስሩን መስለው አስተውለው ራቅ አድርገው እንደ ግንዱ እንደ ዛፍ እንደ ስራ ሱርሁ ነው። እንደዚህ ያለ አመለካከትና ፍላጎት ይዘው ቢያርጉ ቀላል ማህበረሰብ እንፈጥራለን። እንዴት ሆንላለን? አንዲት ቃላት ወጣም ተሰዋፍ ኢላ ለዲሂ ረቂቡን አቲር ብሎና ለወቁ አንድም ሰው በነፃ አይተነፈስም። በግራ በቀኝ ቁጭ ብሎ የምን ተነፈሳትን የሚጽፍ መላኢካ ቢኖር እንጂ ተብሏል። ያ ሂሳቡ አላህ ጋር ነው። ስለዚህ የሚያተርፈም የተናገረ እሱ ቁም ሳይነረው ዓለምን ትሞላለች። እሱ ሳያቀው ክፉ ይናገራል ዓለምን የሞላ በላይ ያስፈርዳል ብሎ ያሉት ነብዩ ስላለ እንደገና ያልገባንን ጠይቀን ይሄንን ቁርአን ደግፍ አሁን በተቻላችሁ ይሄን ያክል ይሄን ያክል የሚለውንም ውሳኔ እንፈልጋለን። አሁን እኛ ይሄን ሶዲቃ አንሶዲቅ በላው እያስታላችሁ ይሄን ቁርአን እንደግፍ። አለዛ የቤቱ በልቶ የሚመጣ እንዴ ያለውን አብልቶ በላው ይረፋል የሚለው ደካማ ሊሆን ይችላል። ሲሆን ላይ ጻፍ ይችላል። አሰላሙ አለይኩም ወራህመቱላህ። ይሄን ቁርአን እንገድፍ ነው። አሁን ይሄን ቁርአን ስንገድፍ ባለን አቅም ነው መገደፍ ያለብን። ሌላው ቢቀር የአባትና ይናቱን ሐቅ አውቆ የጎረቤት ሐቅ አውቆ ዱርዬ የሚውሉበት ሳይውል እኛ ባልነው ውሎልን ልጃችን እንደሳለን። ሌላው ቢቀር ባለን አቅም ይኸው እነ ሰዎች የሚንከራተቱት ምንም ተዝህ የሚያገኙት ነገር የላቸውም። አገራችን ብለው ነው እነሱ የሚለፉት። ለዚህ ለአኸራ ብለው ሲለፉ እኛ ዝህ ቁጭ ብለን ባለን አቅም ለምንድን ነው ይህን ሁሉ አገር ሲመጡ እኛ ቅርብ እዚህ ቤታችን እያበላን ልክ ቤታችን እየበሉ ልጆቻችን እንደቀር ጧት ማታ እያየናቸው እዚሁ ላገር ሄደው ሳይናፍቁን የመኪና አደጋ አጋጠመው እንዲኮረብኝ እንዲኮረብኝ ሳንል እዚሁ ቁጭ ብለው ጧት ማታ እየዘየርናቸው። የሚቀሩትን ልጆች እማንገድፍበት ምንም ምክንያት የለንም። ባለን አቅም ገድፈን እናስቀጥል ነው ምለው፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ብዛኩምላሁ ይን ጊዜ ማንጻብ ብዙ ሀሳቦች የሚንፀባረቁ ነው። ዛሬ የጠራነው ምናልባት ትናንት በተለይ በጠቅላላ ጉባኤው አንድ ወንድማችን